የወባ ጫና ባለባቸው ወረዳዎች ከ600 ሺህ በላይ አጎበር በማሰራጨት ከ1.2 ሚሊዮን በላይ ዜጎችን ከወባ በሽታ ለመከላከል እየሰራ መሆኑን የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። ወባ ማጥፋት ከኔ ይጀምራል በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል ጤና ቢሮ የወባ በሽታ መከላከል መቆጣጠርና ማስወገድ ፕሮግራም በ2018 በጀት ዓመት የመኝታ አጎበር ስርጭት ይፋዊ ማስጀመሪያ መርሃ ግብርን አስመልክቶ የተዘጋጀ የግንዛቤ ማስጨበጫ መድረክ በሆሳዕና ከተማ ተካሂዷል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር አቶ ፍሳ ለማንጎ መድረኩ በክልሉ የወባ ጫናን ለመከላከል እየተሰሩ ባሉ ስራዎች በሁለተኛ ዙር የወባ ጫና አለባቸው ተብለው ለተለዩ 12 ወረዳዎች ከሶስት መቶ ሺህ በላይ አጎበር በዘመቻ ለማሰራጨት ታስቦ የተዘጋጀ የግንዛቤ መፍጠሪያ መድረክ መሆኑን ተናግረዋል። መድረኩ ያስፈለገበት ምክንያት አጎበር በአንድም በሌላም በኩል እየተንጠባጠበ እየገባ ነበር። ያንን የገባውን ላለመቆየት ከዚህ በፊት በተወሰኑ ወረዳዎች ላይ ስርጭት እያደረግን ነው የቆየ ነው። ነገር ግን በአሁኑ ሰዓት ላይ በሁለተኛው ዙር የስርጭት መርሃ ግብር ላይ ከ300 በላይ ከ300 ሺህ በላይ አጎበሮች በ12 ወረዳዎች ላይ ገብቷሉ። እነዚህም በአንድ ጊዜ በዘመቻ መልክ የስርጭት ማድረግ ስላለብን ይህንን ከዚህ በፊት ያሰራጨናቸውን ጨምሮ በክልላችን ቢያንስ ከ600 ሺህ በላይ አጎበሮች ተሰራጭቷሉ፣ እየተሰራጩም ነው። አሁን የገቡም አሉ። እነዚህን አንድ ላይ ሰብሰብ አድርጎ ወደ ይፋ ማድረግ አለብን። ዋናው ጉዳይ ግንዛቤ መፍጠር ነው። አጉበሩ ህብረተሰቡ በምን መልኩ እየተጠቀመ ነው? ከታች ጀምሮ፣ ከጤና ጣቢያ፣ ከጤና ኤክስቴንሽን፣ ከቀበሌ አመራር ጀምሮ ያለው አካላት በዚህ ጉዳይ ላይ ባለቤትነት ኖሯቸው መምራት እንዳለባቸው ከክልሉ ቢሮ፣ ከዞን መምሪያዎች፣ ከሚመለከታቸው ኃላፊዎችና ባለሙያዎች ጋር የተደረገ የውይይት መድረክ ነው። ይሄ ግንዛቤ መፍጠሪያ መድረክ ነው፣ በይፋ አጉበር ክልሉ ላይ በተቀመጡ ወረዳዎች ላይ እየተሰራጨ እንደሆነም ለማሳየት ትኩረት ያደረገ መድረክ ነው ማለት ነው። በክልሉ የወባ ጫናን ለመከላከል እየተሰሩ ባሉ የኬሚካል ርጭት፣ የአካባቢ ቁጥጥር እና የአጎበር ስርጭት ስራዎች ተሰርተው ከአምናው ተመሳሳይ ወቅት ጋር ሲነጻጸር የተሻለ ለውጥ ቢኖርም ጫናው እየጨመረ በመምጣቱ የአካባቢ ቁጥጥር ስራዎችን በትኩረት መስራት ይገባል ብለዋል። እንደ ክልላችን የወባ ጫናን በተመለከተ የአምና የነበረው የወባ ጫና ይታወቃል። በጣም ሰፊ ነው የነበረው። ይህ ጫና ከፍተኛ መሆን የጀመረው ከመስከረም ወር ጀምሮ በተለይ የክረምት ዝናብ ተከትሎ ከመስከረም ወር ጀምሮ ነው ከፍ እያለ የመጣው። ጥቅምት ላይ በጣም ከፍ ብለዋል፣ ህዳር ላይ ከፍ ብለዋል፣ ታህሳስ ላይ ይሄ ዋና የወባ የሚሰራጭባቸው ወራቶች የሚባሉ ናቸው። ተመሳሳይ ዘንድሮም የዚህ አይነት አሁን የርጭት እያካሄድን ነው፣ የአካባቢ ቁጥጥር ስራ እየሰራን ነው አጎበር ቢያንስ 18 ወረዳዎች ተደራሽ እያደረግን ነው። ይሄን እያረግን ባለንበት ሁኔታ የአምናን ትሬንድ ወይም የአምናን ከርቭ ይዞ ለማሄድ ነው እየመጣ ያለው። ይሄን ታክል ማድረግ ማረግ አለብን። ቀንሷል ብለን ስንል አምና ከነበረው አንጻር ንጽጽር አድርገን እንጂ ከአምና ቀንሷል እያልን አለ ነው። የወባ ጫና እየጨመረ ነው እየመጣ ያለው። ይሄን ህብረተሰቡ ግንዛቤ መውሰድ አለበት። እያንዳንዱ ይሄን የሚመራ አካል፣ ባለሙያዎች፣ ጤና ተቋም ላይ የሚሰሩ ጤና የሚሰሩ ጤና ኤክስቴንሽን ባለሙያዎቻችን በተለይ ትኩረት ማድረግ ያለባቸው በእጃችን ላይ ያለው በተለይ አካባቢ ቁጥጥር ስራ ላይ የእጩ ተራብቶ ወደ ትንኝ ተቀይሮ ሰውን ወባ ወደ ማስተላለፍ ደረጃ ሳይደርስ እዛው ማስቀራት መቻል ስላለብን ያንን መነሻ በማድረግ ነው። አሁን ከአምና ልምድ ወስደን ዘንድሮ አምና አጎበረል ነበረ መላሰራጨንም ርጭት በተወሰኑ ወረዳዎች ነው የነበረው። ምናልባት የኬሚካሎችን ቋሚ በሆኑ መራቢያ ቦታዎች ላይ ያደረግነው ርብርብ ካልሆነ በስተቀር ዘንድሮ ግን በጣም ውጤታማ የሆነ የርጭት ስራ ተሰርቷል። ወደ 13 ወረዳዎች አሁንም እየሰራ ነው አላለቀም። 18 ወረዳዎች የአጎበርስ ርጭት እያደረግን ነው። ኦልሞስት 31 ወረዳዎች አካባቢ ላይ የተጨማሪ ኢንተርቬንሽን ስራዎች ወይም የመከላከል ስራዎችን እየሰራን ነው ያለ ነው። ይህን መስራታችን የወባ ጫናውን ከአምና ጋር ማነጻጸር የለብን መውረድ አለበት የሚል ኮሚትመንትም ጭምር እንዲወስዱ ለማድረግ ነው። በመጀመሪያ ዙር ለስድስት ወረዳዎች ከ200 ሺህ በላይ አጎበር በሁለተኛው ዙር ለ12 ወረዳዎች ከ300 ሺህ በላይ አጎበር በአጠቃላይ በክልሉ የወባ ጫና ባለባቸው 18 ወረዳዎች ከ600 ሺህ በላይ አጎበር በማሰራጨት 1.2 ሚሊዮን የህብረተሰብ ክፍሎችን ከወባ በሽታ ለመጠበቅ እየተሰራ መሆኑንም ገልጸዋል። መጀመሪያ ዙር ወደ 210 ሺህ አካባቢ አጎበሮችን ተሰራጭቷል። መጥተው መቀመጥ ስላለበት አሰራጭተናል። ግንዛቤ በተወሰነ መልኩ ተፈጥሯል ማለት ይቻላል ይህን ሰብሰብ ባርገን ነው እኔ ጋር ያደረግ ነው በሁለተኛው ዙር ያ ማለት ወደ ስድስት ወረዳዎች ነው በሁለተኛው ዙር አሁን እየገባ ያለው አጎበር አስራ ሁለት ወረዳዎች ነው ወደ ሶስት መቶ አስር ሺህ አካባቢ ነው በአጠቃላይ ከአምስት መቶ ከስድስት መቶ ሺህ በላይ አጎበሮች በቅርቡ የመጀመሪያ የነበረውን አጎበር ጭምር ስላሰራጨን ከስድስት መቶ ሺህ አጎበሮች በላይ ወደ ማህበረሰቡ ተደራሽ እያደረግን ነው ይሄ አጎበር ወደ አንድ ነጥብ ሁለት ሚሊዮን አካባቢ ሰዎችን ከወባ ቀጥታ ቀጥተኛ ያልሆነ ያለ አንዱ ሲጠበቅ ምክንያቱም አንተ ላይ ወባ ሲኖር እቺ ትንኛዋ ይዛ ወደ ሌላ ታስተላልፋለች። ስለዚህ ያኛው ቀጥተኛ ያልሆነ ነው። አንተ ግን ቀጥታ አጎበሩን የሚጠቀሙትን ወደ አንድ ነጥብ ሁለት ሚሊዮን አካባቢ ህብረተሰብ ክፍሎችን ተደራሽ ያደርጋል ወይም ከወባ ይጠብቃል ብለን እንጠብቃለን ማለት ነው። በክልሉ የወባ ጫና ያለባቸውን ቀበሌያት በመለየት የአጎበር ስርጭት በንቅናቄ እየተካሄደ ከመሆኑን በተጨማሪ በሁሉም አካባቢዎች የአካባቢ ቁጥጥር የኬሚካል ርጭትና መሰል የወባ መከላከያ ዘዴዎችን በመጠቀም የወባ ጫናን ለመከላከል እየተሰሩ ባሉ ስራዎች በየደረጃው ያሉ የጤና መዋቅሮች የአልጋ አጎበር ስርጭት ተደራሽነትን ከማስፋት ባሻገር በማህበረሰቡ የአጎበር አጠቃቀም ላይ የሚታዩ ክፍተቶችን መቅረፍ ልዩ ትኩረት አድርገው ሊሰሩ እንደሚገባ አሳስበዋል። አጎበር ለሁሉ ተደራሽ ማድረግ አንችልም። አሁንም ትኩረት የምናደርግባቸው ቀበሌዎችን ለይተናል። ከፍተኛ ጫና ያለባቸው ቀበሌዎች አሉ፣ መካከለኛ ጫና ያለባቸው ቀበሌዎች አሉ፣ ዝቅተኛ ጫና ያለባቸው ቀበሌዎች አሉ፣ ምንም ጫና የሌለባቸው ወባ የሌለባቸው ቀበሌያት አሉ። በነዛ በለየነው መሰረት በሁሉም አካባቢ ላይ የትኛው የመከላከል ዘዴ ነው ውጤታማ ሊሆን የሚችለው የሚለውን ታሳቢ በማድረግ አጎበር እየቀረበ ነው። ርጭት እየተደረገ ነው። የኬሚካል ቋሚ በሆኑ ቦታዎች ላይ ኬሚካል የመርጫ ስራዎች እየተሰሩ ናቸው። ከዛ ውጭ አካባቢ ቁጥጥር ስራ ብቻ የሚሰራባቸው አካባቢዎች አሉ። አሁን ሁሉም ፍላጎት ሊሆን የሚችለው አጎበር አንዱ አካባቢ ላይ ከተሰጠ ለእኛም የሚል ፍላጎት ይኖራል። ይሄ አይሆንም። ጫና ያለባቸው አካባቢዎች ላይ ነው። ርጭትንም አጎበርንም እያደረግን ያለ ነው። ከዛ ውጭ የአጎበር እጥረት አለ። አዎ፣ ለሁሉም ተደራሽ ማድረግ ስለማንችል ሌሎች የተለያዩ ኢንተርቬንሽኖችን ወይም የተቀመጡ የመከላከያ ዘዴዎችን አንዱ አካባቢ ላይ የምንተገብረውን ሌላ አካባቢ ላይ ላንተገብረው እንችላለን ማለት ነው። ነገር ግን በተለይ የጋራ አርገን የምንተገብራቸው አንዱ የመከላከል ዘዴዎች ውስጥ የኮሚኒኬሽን ወይም የሚዲያ ስራ ነው። ይሄ ሁሉም አካባቢ ላይ መሰራት አለበት። የአካባቢ ቁጥጥር ስራዎች ነው፣ ሁሉም አካባቢ ላይ መሰራት አለበት። ከሀብት እጥረት መንጻት ተደራሽ ሊናረግ የማንችለው ለሁሉም መስጠት የማንችለው የአጎበር የርጭት ጉዳዮች ለርቬሳይድ፣ ሁሉም አካባቢ ላይ ወይም የኬሚካል ቋሚ በሆኑ ቦታዎች ላይ እጩን የማጥፋት ስራ ሁሉም አካባቢ ላይ መሰራት አለበት። ይሄ ለሁሉም ተደራሽ የሚሆን እጥረቶቹ እንዳሉ ሆኖ ለሁሉም ተደራሽ የሚሆን ነው ማለት ነው። ይሄን ስትራቴጂዎችን ተጠቅሞ ሁሉም መስራት እንዳለበት ነው አቅጣጫም የተቀመጠው። ህብረተሰቡ የተሰራጨውን አጎበር በአግባቡ በመጠቀም ራሱን ከወባ በሽታ ሊጠብቅ ይገባል ያሉት አቶ ፍስሐ አለመንጎ፣ ሁሉም መዋቅሮች በየአካባቢው መላውን ህብረተሰብ በማሳተፍ የአካባቢ ቁጥጥርና የግንዛቤ ስራዎችን በቅንጅት ሊሰሩ ይገባልን ብለዋል። አጎበር በትክክል ከተጠቀምን ወባን ቢያንስ በትክክል ከተጠቀምን የበረረችውን ትንኝ 61 ከመቶ መከላከል ትችላለች፣ ወባን መከላከል። ስለዚህ አጉበርን በአግባቡ እንዲጠቀሙ ነው የደረሰላቸው። አጉበር ያልደረሰባቸው አካባቢዎች ደግሞ ቢያንስ በተቻለ መጠን ሁሉም አካባቢ ላይ ስለሚተገበር የአካባቢ ቁጥጥር ስራዎችን በተገቢው መስራት ያስፈልጋል። መረጃዎችን ሚዲያዎች በትክክል ማስተላለፍ አለባቸው። በሁሉም አካባቢ ላይ ያሉ ሚዲያዎች የየራሳቸውን የቋንቋ በመጠቀም መልእክት ማስተላለፍ ለህብረተሰቡ ግንዛቤ መፍጠር ያስፈልጋል ከዛ ውጭ ለርጭት የሚመረጡ ወይም ለኬሚካል የምንረጭባቸው ቋሚ ቦታዎችን ሁሉም አካባቢዎች ላይ ተለይተው ያ ማለት ግን የወባ ትንኝ በሌለበትም ሙላ እየረጩ አምና ላይ የተቸገረ ነው ነገር ስላለ እነዚህ ውሃዎች ከብቶች ሊጠቀሙ ይችላሉ የሆነ የሰዓት ገደብ አለው ከዛ በፊት መጠቀም የለባቸውም። የሌላ ጉዳትም ሊያስከትል ስለሚችል እነዚህን ነገሮች በጥንቃቄ ርጭቱ በሚደረግበት አካባቢ ላይ ቢያንስ የወባ ትንኞቹ አሉ ወይ የእንቁላሎቹን ጥሉ አሉ ወይ እዚህ ውሃ ላይ ይህን እንቁላል መግደል የሚችል ኬሚካል እዛ ሲጨመር እየተቀመጠ የጊዜ ገደባ አለው። ያንን በትክክል እንዲተገብሩ አብሮ ደግሞ ከጤና ኤክስቴንሽኖች ጋር ከጤና ልማት ህብረት ጋር ከበጎ ጤና የአካባቢ መልእክተኞች ጋር ከጤና ኤክስቴንሽን ባለሙያዎች ጋር አብሮ ሁላችንም የህብረተሰብ ክፍሎች አብረን መስራት ጤና ተቋማት ክፍት ሆነው ለህብረተሰቡ አገልግሎት መስጠት አለባቸው። ይህን ደግሞ ጤና ጣቢያዎች ላይ ያለውን የህክምና መጠቀም ያስፈልጋል። ከታመምን ማለት ነው ህብረተሰባችን ይሄን ደግሞ ነቅቶ እንደሚጠቀም እናውቃለን። ነገር ግን አብሮ ከመስራት ከመተባበር ጋር ያለውን ደግሞ ተባብረን የወባ ጫና የክልላችን የማህበረሰብ ጫና እንዳይሆን ማህበረሰቡ በራሱ ቅድሚያ ሰጥቶ ሊሠራ ይገባል የሚል መልእክት አለኝ። የመድረኩ ተሳታፊዎች በሰጡት አስተያየት በክልሉ የወባ ጫናን ለመከላከል እየተከናወኑ ባሉ ተግባራት የአጎበር ስርጭትን በወቅቱ በንቅናቄ ለመፈጸምና ህብረተሰቡም የተሰራጨውን አጎበር በአግባቡ እንዲጠቀም ግንዛቤ ለመፍጠር መድረኩ አጋዥ መሆኑን ገልጸው ከአጎበር እና ከኬሚካል አቅርቦት ጋር ተያይዞ እጥረቶች መኖራቸውን ተናግረዋል።